አሰላሙ አሌይኩም ወረህመቱላሂ ወበረካቱህ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ይሄን ሁለት ቀን ጠፋ ብዬ ነበረ። እንግዲህ ዛሬ መጥቻለሁኝ። ሁለት ቀን ደግሞ የጠፋሁበት ምክንያት ልንገራችሁ፣ ትምህርት ነበረ። ሚኒስትሪ ስድስተኛ ክፍል ሚኒስትሪ ነው። እንግዲህ ስድስተኛ ክፍል ሚኒስትሪ ነበር። ከዛ እየተፈተን ነው የጠፋሁት። ከዛ የተፈተነው ደግሞ ይሄ ነው እንደዚህ፣ ይሄንን የምንፈተነው እንግዲህ። ይሄንን ተሰተናል። ይሄ እንትኑ ነው። ይሄ እንትኑ ጥያቄው ነው። ይሄ አንሰር ሽቱ ደሞ እዛ ነው። ዱአ አድርጉልኝ እንግዲህ። የዘንድሮ በጣም ከባድ ነው ሲጀምር። ወላሂ በጣም ከባድ ነው። ዱአ አድርጉልኝ። ወላሂ በጣም አስቸጋሪ ነው ለአንዲቱ ጥያቄ አንድ ደቂቃ ነው የሚሰጣኝ ለአርባው ጥያቄ ስንት መሰለሽ ለዙሮ ለአርባው ጥያቄ አንድ ሰዓት ነው የሚሰጠን የሚሰጠን ማለት ነው ለሰማንያው ጥያቄ ሁለት ሰዓት ይሰጠናል በዛ ከጨረስን ጨረስን ካጨረስን ግን ነገር እንትን ነው ከሚከተሉት ውስጥ ስም የሆነው የትኛው ነው ጠንክር ዴፕተርና ወፍራም ጠንካራ ነው የሚለው ማፍራት ከሚለው ቃል ጋር በትርጉም የሚመሳሰለው የትኛው ነው? ሊንጉት መሆን፣ ኃይለኛ መሆን፣ ፍሬ መያዝ። ማፍራት ማለት ነው የሚሆነው፣ ፍሬ መያዝ መሰለኝ ነው። እና እንግዲህ ከባድ ነው ይሄኛው። አማርኛና አባንዲ ነው የተያዘው። እንግዲህ ይሄ ነው፣ ይሄ አንዲ ነው፣ ይሄ ማለት ነው። ከዛ ውስጡ አንድ አንሰርሽት ይሰጠናል። የማጥቆሪያ እንትን ማለት ነው። የተፈተናችሁ ዙሮ ታቆታላችሁ። ከዛ አንድ ይሰጠናል ማጥቆሪያ። ከዛ አንደኛው ላይ እዚህ ላይ እዚህ ላይ አያት አያት አንድ ቁጥር እዚህ ትላለህ። የሁለተኛው ደግሞ ይሄ አማርኛ ነው አማርኛ ነው። ይሄኛው ሁለተኛው ደግሞ እንግሊዘኛ ነው ኤው ሁለተኛው ደግሞ እዝነት ያት ሁለት ቁጥር ምዕራፍ ሁለት እና ምዕራፍ አንድ እንደ ማለት ነው ለእነሱ ማለት ነው መሰለኝ፣ እንደ እሱ ነው የሚሆነው። ደግሞ ከሁሉም ከሁሉም የሚከብደው ይሄ ነው። ይሄ ወላሂ፣ ወላሂ ከሁሉም ትምህርት ይሄ ነው የሚከብደው። ይሄ ማትስ የሚባለው እንትን ማትስ፣ በጣም ይከብድ ከተጠብቀው በላይ ማትስ ነው የሚከብድ፣ ሲጀመር ማለት ነው። ይሄ በእናታችሁ በጣም ውስብስብስብስብ ያለ ነው። መምህሩ ለእራሱ እንጃ። እና በጣም የሚከብደው ይሄ ነው። እንግዲህ ከበደም ቀለለም እንግዲህ አይቀርም መፈተን ዙሮ ውጤቱን ደግሞ እን ማሳያችሁ ይሆናል ውጤቴንም። እና እንግዲህ ትምህርት ጨረስን እኛ ጨርሰናል። ሰባተኛ ክፍል ነው የሚቀረው መፈተን እንግዲህ እኛ ጨርሰናል። እረፍት ነው እንግዲህ ትምህርት አለቀ ትምህርት አለቀ ብሏል እና አንተ አሁን ቀጥለን እረፍት ነን። ከአሁን ቀጥሎ የለም እረፍት ወደ ቅርአት ነው እንግዲህ ሐምሌ ይመጣል። ሐምሌ በእናታችሁ ጭቀው እንግዲህ እና ደሞ በዚህው ላይ በዛን ቀደም በለቀቁት ቪዲዮ ላይ ለአሚቱ ስንት ብር ነው የተገዛችሁ ምናምን ላላችሁ ከዛ ለአሚቱ የተገዛችሁ እንግዲህ አባቴን ጠይቀዋለሁ። አባቴም አንብቧል። እና እንግዲህ እንትኑ ኮሜንቱን ስላነበበው ነው። ኮሜንቱን አንብቦ ለአሚቱ ስንት ብር ነው የተገዛችሁ? ስለው ማታ ለአሚቱ የተገዛችሁ መቶ ሺህ ብር ናት ብሎኛል። ለአሚቱ ማለት ነው የተገዛችሁ ስተ ጥጃዋ ጥጃ ያላት ነበረ። ጥጃዋ ተሽጦ ነው እንጂ ሰጥቻው 100 ሺህ ብር የተገዛችው 100 ሺህ ብር ማለት ነው። እና እንግዲህ አሁንም እርጉዝ ናት። ልወልዲ ነው ያው ማንኛየ ተበ ኮሜንት ምን አለችኝ? ከወር በኋላ ትወልዲላችኋለች ብለና እንደ እንግዲህ አዎ ከወር በኋላ እኔ እንጃ ሙጉልዲ ይመስለኛል። ዙሮ ዙሮ ዙር ኩትኩት ብላ ያላገተች ም እንጂ ያው ሆዷ ምናምን ገፍቷል። እና ያው እንግዲህ ግቢ ለግቢ ነው እንትን የምትለው አወጣም ወደ ውጭ ወደ ውጭ ተወጣይ በጣም ትሮጣለች ሰው ፈተ ስለማታቅ ትሮጣለ ማለት ነው። እና ለማንኛውም እንግዲህ ዛሬ በዚህ ነው የመጣሁት። በሌላ ቪዲዮ ቅጣይ እስከምንገናኝ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወረሕመቱላሂ